ጥቅም ባለበት ስፍራ ሁሉ እጅነሺ፣ አሸርጋጅና አሽቃባጭ አይጠፋም። ሕሊናቸውን አጨልመው ሀብትና ስልጣን ለማጋበስ ሲሉ ክፉ ለተባሉ አገዛዞችና አምባገነኖች ያደሩ በየስፍራው ይገኛሉ። አምባገነን መንግስታትና መሪዎቻቸው ጡንቻቸውን በጦር ኃይል ብቻ ሳይሆን ክፉ ገጽታቸውን ለማቆንጀት ለሥርዓቱ ታማኝ የሆኑ ተናግረውም ጽፈውም የማሳመን ብቃት ያላቸውን ሰዎች ይፈልጋሉ። ለአገዛዝ የማደርን የአድርባይነትን መለኪያ በትክክል ከሚያሳዩ ግለሰቦች መካከል ዛሬ በታሪክ ገጻችን ፖል ጆሴፍ ጎብልስን ከብዙ በጥቂቱ እናያለን። ጀርመናዊ ጆሴፍ ጎብልስ ውልደቱ በሞንቼንግ ላድባክ እንደ አውሮፓውያን አቆጣጠር በ1897 ነው። ወላጆቹ ጥብቅ የካቶሊክ አማኞች በመሆናቸው ልጃቸውን ጎብልስም ቄስ እንዲሆን ይመኙ እንደነበር ባለታሪካችን በአንድ ወቅት ተናግሯል። እስከ ዩኒቨርሲቲ የዘለቀ ትምህርቱን በዚያው የትውልድ መንደሩ ሲከታተል፣ በፍራይበርግ እና ሙኒክ ዩኒቨርሲቲ በመዘዋወር የታሪክ ትምህርት ተከታትሏል። በዩኒቨርሲቲ ቆይታው በተለያዩ ህብረተሰባዊ ችግሮች ላይ መጣጥፍ ይጽፍ እንደነበር በሕይወት ታሪኩ ላይ ተከትቦ እናገኛለን። ለዶክትሬት ድግሪው ያቀረበው ጥናታዊ ጽሑፍ የፍቅር ተውኔት ላይ ነበር። ጎብልስ ለቲያትር ከፍተኛ ፍቅር ስላለው በኋላ ላይ ዝነኛ ለሆነበት የሐሰት ፕሮፓጋንዳ ሥራው በእጅጉ ተጠቅሞበታል። ውሸትን በበቂ ሁኔታ ከደጋገምከው ህዝብ ያምነዋል፣ ከዛ አንተ ራስ እሳት ቀርማምን ትጀምራለህ። አንዴ ብቻ የተነገረ ውሸት ውሸት ሆኖ ይቀራል። አንድ ሺህ ጊዜ የተነገረ ውሸት ግን እውነት ይሆናል። ጎብልስ ወደ ፖለቲካ የተሳበው በሥነ ጽሑፍ ሥራ ላይ በተሰማራበት ጊዜ ነው። ከአንደኛው የዓለም ጦርነት በኋላ የጀርመን ምጣኔ ሀብት ተንኮታኩቶ ፖለቲካዊና ማኅበራዊ ሕይወት ተመሰቃቀለ። አዶልፍ ሂትለር በክህደት ወንጀል ከታሰረበት ወህኒ ቤት ከተፈታ በኋላ በአክራሪ የጀርመን ብሔርተኝነት የሚታወቀውን ናዚ ፓርቲን አቋቋመ። የናዚዝም አስተምህሮ በአንደኛው የዓለም ጦርነት ሞራሉ ለወደቀው ሰራዊትና ሕዝብ ቁጭትን የሚፈጥር ነበር። ጆሴፍ ጎብልስ ናዚና ሂትለር መጣሁ መጣሁ በሚሉበት ወቅት በተለያዩ ጋዜጦች ላይ ይጽፋል። አዶልፍ ሂትለር ግለ ታሪኩን የጻፈበት ሜን ካምፍ መጽሐፍ በሕዝብ ዘንድ ከፍተኛ ተወዳጅነትን አተረፈ። ጎብልስም በሚሰራባቸው ጋዜጦች ላይ መጽሐፉን በመተንተን ግምገማ በማድረግ የሚያቀርባቸው ዘገባዎች በናዚዎች ዓይን ውስጥ አስገባው። ጎብልስ በ1924 የፓርቲው አባል በመሆን የህዝብ ግንኙነትና የሚዲያ ክፍል ባልደረባ ተደረገ። በተከታታይ በሚያሳየው ትጋት ከናዚ ጋዜጣ አርታይነት እስከ ዋና አዘጋጅነት ተሸጋግሯል። የሂትለርን አመለካከት ለጀርመንም ሆነ ለዓለም ህዝብ እሳት በሚተፋ ብዕሮ ያስተዋወቀው ጎብልስ ነበር ማለት እንችላለን። በእርግጥ ሂትለር ራሱን ለመግለጽና ለማስተዋወቅ ችግር የለበትም። በስሜት እየተወራጨ የፊቱን ገጽታ እየለዋወጠ ሲናገር ቀልብ መሳቦ የማይቀር ነው። የሂትለር ስልጣን መያዝ የአውሮፓ አገራትን ስጋት ላይ ሲጥል ጀርመን በሚገባ በጦር ኃይል እስክትደራጅ ሰላማዊ መሆኗን እያታለሉ የሐሰት ፕሮፓጋንዳ ለመንዛት ጎብልስ በእጅጉ ጠቅሟል። ጎብልስ በፓርቲው የተሰጠው የሥራ ኃላፊነት የሚያረካ አልሆነለትም። የእሱ ዋነኛ ምኞት በፓርቲው ፖሊት ቢሮ ተንጠላጥሎ የሂትለር ቀኝ እጅ መሆን ነበር። ቀስ በቀስም ከሚያቀርባቸው ጽሑፎች በተጨማሪ በሙኒክ እና በተለያዩ ከተሞች በአደባባይ ላይ ንግግር ማድረግ ጀመረ። አንደበተ ርቱዕነቱ የሚጠቀማቸው መሸንገያ ቃላት የሂትለር ልብ ውስጥ ሰተት ብሎ እንዲገባ አስቻለው። ከ1931 ጀምሮም የፓርቲው አፈቀላጤ ወይንም አፈ ጉባኤ ተደረገ። ናዚ በ1933 ስልጣን ሲይዝ የጀርመን አጠቃላይ የመገናኛ ብዙሃንን በእጅ አደረገ። የተለየ ሐሳብ የመናገር የመጻፍ መብቶች ተነጥቀው፣ ቁልፍ የመረጃ ክፍሎች በነ ጎብልስ ተያዙ። አይሁዳውያንን የሚዘልፍ የአርያኖችን የዘር ጥራት የጀርመናውያንን ኃያልነት በሬዲዮና በቴሌቪዥን በጋዜጦች ጭምር መለፈፍ በሰፊው ተጀመረ። ጀርመን ፖላንድን ስትወር የሁለተኛው የዓለም ጦርነት ተቀሰቀሰ። ሂትለርም የጎብልስን አቅም አውቋልና የፕሮፓጋንዳ ሚኒስትር አድርጎ ሾመው። በጎብልስ የሚመራው የፕሮፓጋንዳ መስሪያ ቤት በእንግሊዘኛና ጀርመንኛ ቋንቋ የተጋነነ ለማመን የሚከብዱ መረጃዎችን ያቀርባል። ጎብልስ እንደተለመደው የጀርመኖችን የበላይነት እየሰበከ እንግሊዞች ሰካራም መሆናቸውን፣ ፈረንሳዮች በዝሙት ተወዳዳሪ የማይገኝላቸው ጭን አሳሾች እያለ ይዘልፋቸዋል። አሜሪካውያን በሆሊውድ ፊልም የደነዘዙ ናቸው፣ ሩሲያውያንም ኋላቀር ማህይማን ናቸው በማለት የተጠናከረ የማንቋሸሽ ዘመቻ አካሂዷል። ጎብልስም ሳይበቃው መሬት ላይ ካለው እውነታ ፈጽሞ የራቀ ተውኔት በማዘጋጀት ፊልም እየደረሰ በመስራት የሂትለርን ክፉ ገጽታ ለመሸፈን ሞክሯል። ሂትለርም ለሚገረድለት ጎብልስ በሹመት ላይ ሹመት፣ በማዕረግ ላይ ማዕረግ፣ በሀብት ላይ ሀብት እያዘነበለት አስደስቶታል። ውዱ መሪ፣ አንተን ለመከተል ከወሰንኩባት ዕለት አንስቶ ሁሌም እንዳስደነቀኝ አለህ። እንዳንተ ያለውን አስተዋይ መሪ ሀገራችን በምዕት ዓመትም ዳግም ማግኘቷን እጠራጠራለሁ። ለምትሰጠኝ ማንኛውም ትእዛዝ ሁሌም ዝግጆ ሆኜ እጠብቅሃለሁ። ጠላት ከሚጥልብህ አደጋ ከፊቴ አስቀድመኝ። ታዛዥህ ዮሴፍ ጎበልስ ነሂትለር እንደገመቱት ሳይሆን አሜሪካ ጃፓን ፐርል ሃርበር ላይ ጥቃት ካደረሰችባት በኋላ ወደ ጦርነቱ መግባቷ የኃይል ሚዛኑን አፋለሰው። የሁኔታዎች መቀየር ያሰጋው ጎብልስ በ1943 ሂትለር አጠቃላይ ጦርነት እንዲያውጅ አሳመነው። በዚህም መነሻ ሁሉም የጀርመን ኢኮኖሚያዊ ተቋማት በጀታቸው ታጥፎ ለጦርነቱ ብቻ እንዲውል ተደረገ። ግን ውጤት አልተገኘበትም። የጀርመን ሰራዊት ከዘመተባቸው ሀገራት እየተሸነፈ ወደ በርሊን እግሩን ነቅሎ መሸሽ ጀመረ። የህብረቱ የአሜሪካ፣ የእንግሊዝ፣ የፈረንሳይ ና የሩሲያ ሰራዊት በ1945 አጋማሽ ወደ በርሊን ተቃረቡ። በጎብልስ የሚመራው የፕሮፓጋንዳ ክፍል በርሊን በከባድ መሳሪያ እየተመታች እንኳን የሚናገረው ስለ ጀርመኖች አይበገሬነት ስለና አሜሪካ ውድቀት ነበር። አዶልፍ ሂትለር በበርሊን ከተማ ዳርቻ በተጠናከረ የቤት ውስጥ ምሽግ ጦርነቱን ይመራል። በዕብሪት የለኮሰው ጦርነት ከሽፎ የጫረው እሳት ራሱን ሊለበልበው ሲቃረብ የመጨረሻዎቹን ሁለት ዓመታት ያሳለፈው በምሽግ ውስጥ ነው። በጀርመን ሰራዊት ከፍተኛ ጉዳት ደርሶበታል የተባለው የሩሲያ ቀዩ ጦር በርሊን ዙሪያ የመሸገውን የጀርመን ጦር ሰብሮ ዋና ከተማዋን ተቆጣጠረ። ሂትለር ይገኝበታል ወደተባለ ምሽግ ሲያቀኑ ግን አላገኙትም። አዶልፍ ሂትለር ሁሉም ነገር እንዳልነበር መሆኑን ሲያውቅ ጎብልስ ባለበት ከፍቅረኛው ኢቫ ብራውን ጋር ጋብቻውን ፈጸመ። ከሰዓታት ቆይታ በኋላም ወደ ግል ክፍሉ በመሄድ በሽጉጥ ራሱን ገደለ። ሚስቱ ኢቫ ብራውንም ሳይናይድ መርዝ ወስዳ ራሷን አጠፋች። ሂትለር ከመሞቱ አስቀድሞ ኑዛዜውን በጽሑፍ አስቀምጧል። በኑዛዜው መሠረት ጎብልስ ቀጣዩ የጀርመን ቻንስለር እንዲሆን ሲሾመው እሱንና የሚስቱን አስክሬን አቃጥሎ አመድ እንዲያደርግ አደራ ብሎታል። ጎብልስ ከመሻ ያገኘውን የመሪነት ስልጣን ከአንድ ቀን በላይ አልቆየበትም። ሚስቱን ማግዳ ጎብልስና ስድስት ልጆቹን በመርዝ ገድሎ ራሱን አጠፋ። በስልጣን ሱስ ተለክፎ አምባገነን አምልኮ የኖረው ጎብልስ መጨረሻው እንደዚህ ሆነ።